ዛሬ እንግዲህ ቡራ እግሩ ቀጠነ። በቃ በሌላ ቤት ተከስቷል ማለት ነው። እኔም ሀይሚየን ይዤ መጥቻለሁ። አብረው ስላልመጡ ማለት ነው። በራሳቸው ቤት ምናልባች አብረው ይመጣሉ እንግዲህ አብርሽም የሰጠው መልስ አስደስቶኛል ማለት ነው። ቀጥልም ቦራ እንግዲህ በሌላ ቤት ከሌላ ሰው ጋር መጥቷል ማለት ነው። አደማ ጥሎብኝ ሀይሚና ቦራ ተለያይተው ሲመጡ ያን ያክል ነኝና ብዙም ደስ አይለኝም። ቢሆንም ግን አመት ባል ስለሆነ በቃ ቦራ እግሩ ቀጠነ በመዞር ሁሉንም ለማድረስ ማለት ነው። ሀይሚ የራሱ በቃ እግሩ ቀጥኖ የጫማው ሶል ራሱ አለቀ እያለች ነበርና እንግዲህ ዛሬ በሌላ ቤት ተከስቷል ማለት ነው፣ ብሩክ ማለት ነው እና ሀይሚ ደግሞ እንግዲህ ትመጣለች ብዬ አስባለሁ። ከብሩክ ጋ ማለት ነው። አንዳንድ ግን ሀይሚና ብሩክን በአንድ ላይ ብትጠሯቸው ደስ ይለኛል። ግን ደግሞ ሀይሚ መሄድ ከሌለባት ችግር የለውም ማለት ነው። ብሩክ እንግዲህ በሌላ ቤት መቷል ማለት ነው። አብዛኛዎቹን ጓደኞችን እያዳረሰ ይገኛል። ብሩክ እንግዲህ በጣም ብዙ ሰው ነው የሚጠራው የሚጠይቀው። እኛ ጋ ድረስ እኛ ጋ ለምን አልመጣም? ብዙ ነገር ና ብቻ። ግን ያው ቡራን ይዤ ስመጣ ሀይሚን ትቼ መምጣት አልችልም እኔ ሁለቱን መነጣጠልን ያልችልም ማለት ነው እና ብቻ በአዲስ ቤት ዛሬ ቡራ ይመጣል። በራሳቸው ቤትም ይመጣሉ ብዬ አስባለው ማለት ነው። እንግዲህ በቡራ ቤት ይመጣሉ ዛሬ። ሀይሚ እንግዲህ ምን ይዛ እንደምትመጣ ፈጣሪ ይወቀው ማለት ነው። ብቻ እንግዲህ የመጣውን ሁሉ አምነን መቀበል ነው። ግን ትናንትና በተሰራው ቪዲዮ ቪዲዮ አለኝ ማለት ነው አብርሽ አብርሽን መልስ ሰጥቷል ደስ የሚል ማለት ነው በጣም ማለት ነው ሀይሚን ያጨልሏታል። ሀይሚ ደግሞ እንደምትመልስም እንግዲህ ኮሙኒቲ ላይ ሸር አድርጋለች እንደተጫወታል ጌታችሁ ብን ጣብቁኝ ብላለች እና ጋሽዬም ለብሩክ ብሎታል። በማታስበው ባላሰብከው መንገድ ነው ሀይሚ የምትመጣብህ። ና እንግዲህ አስብበት፣ ብድሩን ተመልሳለች ብለዋል ጋሽዬ ማለት ነው። እና እንግዲህ ደስ የሚል ነው ትናንት የተሰራው ቪዲዮ እውነት ለመናገር፣ ያው ሀይሚ ብትጨነቅም፣ እንግዲህ ጋሽዬ ና ብሩክ ተገናኝተው በድጋሚ ሰርፕራይዝም አድርጎታል። ጥሩ ግንኙነትም እንዳላቸው ጋሽዬም ደግሞ ለብሩክ ያለውን አክብሮት ፍቅር፣ በጣም እንደሚወደው እንደ ልጅ ሁሉ እንደም ነግሮታል ማለት ነው። በጣም ደስ ይላል። እኛ ሁላ ተመርቀናል። ሃይሚና ቡራ ሳይሆኑ እኛ ብቻ፣ እኛም ሁሉ ተመርቀናል ማለት ነውና እኛም ረጅም እድሜና ጤና ይስጥልን። እያልኩኝ ሰላም ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ዛሬ ደስ በሚል ጉዳይ ነው የመጣሁት፣ ጀረቃ ቤተሰቦች ማለት ትናንትና፣ እንግዲህ የተሰራውን ቪዲዮ ብዙ ጊዜ አብርሽ እኔ እንጃ ሼር ሲያደርግ ብዙ ላይ ሀይሚንም እንደዚህ በቃ አለ አይደለ? በራሳቸው ወይ ተጠምደው ነው ያሉ ማለት። እንዴት ነው አብርሽ እነ ዳኒ ምናምን እንደዚህ በቃ ነው እንጂ ወደዚህ እንደዚህ ሼር ሲያደርግ ቪዲዮ ብዙም አላየውም፣ እና ተናገና ግን ጋሽዬ ከተቀበለው እኔም ተስማምቻለሁ ብሎ ሼር አድርጎተኝ እኔ ደስ ብሎኛል። ያ ማለት ምን መሰላችሁ፣ ቪዲዮውን ሼር ስላደረገ ብቻ አይደለም። ወንድሟ ነው እንኳን ይህን ሼር ማድረግ ሌላ በውስጥ እኮ የዋል አደለ ቤተሰብ ናቸው ግን ቢሆንም ማለት አብርሽ ወንድሟ ነው ሀይሚ ጋር በጣም ነው የሚዋደዱት። እውነት ለመናገር ባለፈው ሀይሚ ቡታጅራ ሂዳ ሳለ ጋሽዬና ኤፋ ፕራንክ አድርገዋት ነበር ከማዘር ጋ ሆነው ማለት ነው። እና ወደ አዲስ አበባ ተድምናምን ሲላት ወይም ዩቱብ ማቆም አለባት ሲላት፣ ኤፋ ማለት ነው፣ እንዲ አብርሽ እኮ ነው መስራት አለብሽ ብሎ እሱ እኮ ነው ቻናል የከፈተልኝ ስለዚህ እሱ ነው ያስከፈተኝ። ለምንድን ነው ቪቱብ ምጠው? ብላ ተናግራለች። እና አብር በጣም እንደምትወደው ነው የሚያስታውቅ። ማለት ነው አሁን እዚህ ጋር በቤተሰብ መሀል መግባት አንፈልግም። ኤፋ ደግሞ ይኸው ብዙ ስለሚቆጣጠራት ነው የትገባሽ የትወጣሽ ምናምን ስለሚላት ነው እንጂ ሁላቸውም ቤተሰብ ናቸው። ቤተሰብ አንድ ጣት ተቆርጦ አይጣልም። ያ ማለት እንዴት መሰላችሁ፣ የሀሳብ ልዩነት ሊኖር ይችላል እንጂ ቤተሰብ ቤተሰብ ነው። ና እንግዲህ ሀይሚ ኤፋ ያቀሳስራል፣ ብሩክንም ትናንት አንተም ታቀሳስራለህ እያለች ስትላቸው ነበር ስላናደዷት ማለት ነው ና ስለዚህ ምንም ያሰብ ልዩነት ቢኖር ኤፋም አብርሽም ሀይሚም ይዋደዳሉ። በጣም ቤተሰብ ናቸው ምንም ቢሆን ማለት ነውና ስለዚህ አብርሽ ትናንትናም ተስማምቻ ያለው ብሎ ሼር ማድረጉ ማለት ትልቅ መልእክት አለው ብዬ አስባለሁ። ያ ማለት ነው የሀይሚና የብሩክ ግንኙነት የነሱ ፍቅር እንዳለ ሆኖ ቤተሰብ ደግሞ ዋናው ቤተሰብ ነው፣ ጋሽዬ ከተቀበለው እሺ ካለ እኔም ፍቃደኛ ነኝ። ያ ማለት ደስተኛ ነኝ፣ በሁለቱ ግንኙነት ደስተኛ ነኝ ማለቱ ነው አብርሽ። እና ደስ ይላል በጣም ና ትናንት ራሱ ቪዲዮ ላይ ስለና አብርሽ ስለና ይፋ እንትን ሲል እንዲህ አብርሽም ኤፋም ምንም አላደረጉም፣ ራሲ ስራሽን ስለምታቂ ነው እያለ ነው እንግዲህ ብሩክም ማለት ነው እና ሲከራከርላቸው ነበረ እና ያው ፍራንግ ቢሆንም በቃ አለ አደለ፣ በቀጥተው ነው ሲናገር የነበረ ብሩክ ማለት ነው። እና እንግዲህ ጋሽየም ያው ትናንትና ደስ የሚል ጊዜ ነበረ እውነት ለመናገር ብቻ። ግን ምላሹ ያስፈራል የምር ቡራ እንግዲህ ማለት ነው ጃኬታ ውልቆ መሄድ ምናምን ምናምን ምናምን የምሬን ነው ብላችሁ እና ብሩክ ሲናደር ደግሞ ታቁታላችሁ። በቃ አንቺ ልጅ ጤና የለሽም እንዴ እያለ ማለት ነው እና ሀይሚ ደግሞ ታስጨልለዋለች። እሷ ስታስጨልለው ግን ብሩክ በቃ መታገስ አለበት። የምሬን ነው እንዴ። አሁን እሷ ትናንትና ለሁለት ሲያጨልሏት አንገቷን ደፍታ በቃ ከራሷ ጋር ብቻ ነው የነበረች። አይታችሁ ከሆነ ማለት ነው እናንተ ከእኔ ላይ ሲሆን ነው የምትበረቱት፣ አይደለም ምን አስባችሁ ነው እያለች ነው ስትላቸው የነበር ና የምር ነው ብላችሁ ያው በስሱ ነበር ያለ። ብሩክም ግን በጣም ነው ያስጨነቋት። አትሄጅም ና ያላት። ጋሽዬ በጣም ያሳቀኝ ነገር ቢኖር ከዛችሁ ከክፍልሽ ውሽቅ ብለሽ ቆጭ ማለት አለብሽ የትም አትሄጅም ሲላት፣ እኔ በቃ በሳቅ ነው ሞትኩ መንገድ ላይ ሆኜ ነበር መሰመው ቪዲዮን ና ብቻ ደስ ይላል። እኔ በጣም ደስ የሚል ነው። ሰሞኑን ማለት በእነሱ ያለው እየታየ ያለው የሚንጸባረቀው ቪዲዮዎች ምንም ፕራንክ የሚያስጨንቃቸው ነገር ቢሆንም ከፕራንኩ ጎን ለጎን በጣም ምርጥ ነው። ለምሳሌ ቡራ ሀይሚን ሲያስጨንቃት፣ የው አስተዋውቆታል፣ ከመላኩ ጋር የመላኩ ሰርግ ደግሞ ቲንግ አንድ ቀን ቀረው መሰለኝ ዛሬ አርብ፣ ነገ ቅዳሜ እንደዛ መሰለኝና ሁድ ነው አደለ። እንግዲህ ከሰርጉ ደግሞ ለሰርጉ ሀይምዬ እየሸርን ያለሽ ከሰርጉ በኋላ ብድሮን ብትመልሽ የተሻለ ይሆናል። ሀይም ማለት ነው ና ምክንያቱም ከነገ ወዲያ ሰርጋቸው ስለሆነ አይታወቅም እንግዲህ፣ ዛሬ ይመጣሉ፣ በብሩክ ቤት ይመጣሉ እያስባለሁ ግን በምን መልኩ እንደሚመጡ አላውቅም። ብቻ ግን ቡራ ማለት ነው ጠንቀቅ ብለህ ወገብ ግን ጠበቅ አድርገህ ጠብቃት ማለት ነው። በተከታታይ ነው ያጨልልካት። አሁን እሷ ስታጨልልህ አንቺ ልጅ ጤና የለሽም እንዲህ ል ስልችት ነው ያለኝ በቃ ምርር ነው ያለኝ የሚለው ነው እኮን የሚያስቀኝ። የወሬ ነው ብላችሁና ቡራ ማለት ነው እኔ በቃ ስልችት ብሎኛል፣ በቃ ምርር ብሎኛል።